ሰላም ውድ የቀጠሮ ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኔ ጋ እግዚአብሔር ይመስገን ሁሉም ሰላም ሁሉም አማን። በጣም ተጠፋፍተናል፣ በነገራችን ላይ ማለት ነው። ቀጠሮዬ እንግዲህ ጥፍት ብላ ነበር፣ አሁን ተመልሳ መታለች ዌልካም ብላችሁ እንደምትቀበሉኝ ባለሙሉ ተስፋ ነኝ። ማለት ነው ይህንን የመሰለ ሾርባ ማለት ነው በጣም አሪፍ ነው። የአትክልት ሾርባ የተለያዩ አትክልቶች ናቸው የተጠቀምኳቸው እናንተ ደግሞ በምትፈልጉት አይነት መጠቀም ትችላላችሁ። እኔ ግን የተጠቀምኩበትን አትክልቶች በመጠን በመጠኑ አሳያችኋለሁ። ግን በጣም ግን በጣም አሪፍ ነው። ተጠቀሙት፣ ሰርታችሁ ተጠቀሙት። የአትክልት ሾርባ በጣም ይጠቅማል። ስለዚህ ለጤናም ለምንም ነገር በጣም አሪፍ ነው። ሰርታችሁ ተጠቀሙት እላለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጠሮዬ ጊዜ መጥታለች ማለት ነው። ወደ ስራው እንሂድ ማለት ነው። እንደምታዩት እዚህ ጋር እንግዲህ አትክልቶቹን እንዳለ ከታትፊያቸው አጥቢያቸው ጨርሻለሁ ማለት ነው። እዚህ ጋር እንደምታዩት ብዙ ነገር ነው። ካሮት አለው፣ ድንች አለው፣ አበባ ጎመን አለው፣ ዱባ አለው በቃ ሚክስ የሆኑ ናቸው ማለት ነው። እና እናንተም የፈለጋችሁትን መጠቀም ትችላላችሁ። ስለዚህ እኔ ጋር የተጠቀምኩት እነኝ ናቸው ማለት ነው። እነኝን አትክልቶች ናቸው የተጠቀምኳቸው በከረር አጥቤ ጨርሼ፣ እንደገና ደሞ እዚህ ጋር ጥልዬዋለሁ እንደምታዩት። ከዛ ደግሞ በትንሹ ድስት ላይ እንደዚህ አድርጌ ገለብጠውና ከዛ ውሃ ጨምርና አንተከትከዋለሁ ማለት ነው። ብዙም አይደለም፣ በነገራችን ላይ ገንፈል ካለ ለመፍጨት እንዲመች ፈጭቼ እኔ ፈጫዋለሁ ማለት ነው። ለመፍጨት እንዲመቻችሁ ገንፈል አርጋችሁት እኔ ጋ እንደምታዩት እዚህ ጋ አሁን ውሃ ተጠቅሜ ያለው ማለት ነው። ውሃ አርጌበታለው ከዛ ይንተከተካል ማለት ነው። ብዙም ሳይሆን እንደምታዩት ገንፈል ነው የሚለው ብዙ መንተክተክ አያስፈልገውም ማለት ነው። እንደምታዩት በጣም አሪፍ ነው። ስለዚህ እናንተም እናንተ አበባ ጎመሆኑን የፈለጋችሁትን መጠቀም ትችላላችሁ። የተለያዩ አትክልቶች መጠቀም ትችላላችሁ። ግን እኔ ለጊዜው እነኝን አትክልቶች ነው እየተጠቀምኩት ማለት ነው እና ከረሮቹ ቃሪያዎች ደግሞ በጣም ለሾርባ በጣም ጣዕም ያመጣሉ፣ አሪፎች ናቸው። ዱባውም እንደዛ፣ ድኝቹም እንደዛ፣ ካሮቱም እንደዛ ማለት ነው እና በደንብ አርጋችሁ ተጠቀሙት ሰርታችሁ ማለት ነው። ከወደዳችሁት፣ ግን አሁንም በድጋሚ ላይክ እና ሼር እንዳይረሳ ማለት ነው። አያችሁት፣ ተንተክትኮ አልቆ ይሄንን ይመስላል። እዚህ ጋር አሁን እኔ ውሃውን አልደፋውም ማሽን ውስጥ እከተዋለሁ ማለት ነው። እስከ ውሃው እንደምታዩት ማለት ነው። አሁን እዚህ ጋ እየፈጨሮ ማለት ነው። ስለዚህ በደንብ አርጎ ፍጨት ያረገዋል እንደምታዩት በነገራችን ላይ በጣም አሪፍ ነው እውነት። አትክልት ሾርባ በጣም ደስ ይላል። የተለያዩ ነገሮች ጨምራችሁ መስራት ትችላላችሁ። ሁሉም እንደ ቤቱ ነው። እንደ ጎረቤቱ ሳይሆን እንደ ቤቱ ነው መኖር ያለበት። ያለውን ነገር ተጠቅማችሁ መብላት መጠጣት አለባችሁ ማለት ነው። ግን እንዴት ናችሁ? ግን ተናፍቃችኋል በጣም በነገራችን ላይ ማለት ነው። እውነት በጣም ተናፍቃችኋል። ግን ወዳችሁ ፈቅዳችሁ ደግሞ ወደ ቤቴ የምትመጡ ልጆች ሁላችሁም ላይክ እና ሼር እንዳይረሳ። እንደምታዩት ስጋውን ፈጭቼ ጨርሼ ከዛ ድስቱን ለኩሽው ገለበጥኩት ማለት ነው። አሁን ይሄ ምንድነው ነው የምጨምርበት። ትክትክ ይላል። ሌላ ነገር ብዙ ሌላ ነገር ሊጨምሩ ይችላሉ። እኔ ግን ብላክ ፔፐር፣ ብላክ ሌሞን እና ጨው ነው የተጠቀምኩት ማለት ነው። በቃ እነኚህ ነው የተጠቀምኩት። ነማጂ ምናምን ምናምን አልተጠቀምኳቸውም ብዙም ማጂ ጫረ ነው እንደዚህ አይነት ነገሮችም ብዙም አንጠቀማቸውም። ስለዚህ ከስንት አንዴ ነው ብንጠቀማቸው ማለት ነው። እና ስለዚህ እንደምታዩት በጣም ምርጥ ሾርባ ትክትክ ሲል ዋው ዋው የሚያሰኝ ሾርባ ነው ማለት ነው። በነገራችን ላይ እውነት እኛ ያወደነው ነው ነው በደምብ አድርገን እየጠጣ ነው። ማታ ላይ አሪፍ ነው። እንደምታዩት እንዴ እንደምንተከተክ ትክትክ ብሏል ማለት ነው። አያምሩ? በጣም ነው የሚያምሩ። እውነት ሲጀመር ሲሰራ እንጂ ሲጠጣ ነው እንጂ ዋው የሚያሰኘው፣ እንደዚህ ሲሰራም ዋው ነው፣ ግን ስትጠጡት ደግሞ በል ትላላችሁ ማለት ነው እና ከወደዳችሁት፣ አሁንም በድጋሚ ላይክ እና ሼር ሰብስክራይብ እንዳይረሳ፣ እውነት እንዳይረሳ። በጣም ጠፍቻለሁ በነገራችን ላይ በጣም ስድስት ወር አይ ቲንክ ስድስት ወር ምናምን ሊሆነኛል፣ ቪዲዮ ከለቀኩኝ ላይቭ እንኳ ዝም ብዬ እየገባው ነው። ብዙም በአንተም ባለለም ግን እየገባው ነው። አያችሁት ተንጠቅጥቆ፣ ተንጠቅጥቆ እዚህ ጋር ደርሷል፣ እንደምታዩት ማለት ነው። እንዴት እንደሚያምሩት በስማ በጣም ምርጥ ሾርባ ነው። ስለዚህ እናንተም ባላችሁ አትክልት ባላችሁ ነገር በደንብ አድርጋችሁ እዚጋ ውን ጨው እየጨመርኩ ነው። ግን ሌሎቹን ነገሮች ሲጨምር አልገባም። ግን ጨው ፓርት ላይ ነው እንትን ያለው እንጂ ሌሎቹን ስጨማምር አልገባም። እንግዲህ ያው አንዳንዴ ከስራ ጋር ስትሆኑ እንትን ትላላችሁ አደለ? ስለዚህ ብላክ ሌሞን እና ብላክ ፔፐሩን ስጠቀም ከካሜራ ጋር አልተገናኘንም እና ለዛ ነው እንደምታዩት ማለት ነው። ስለዚህ ሰርታችሁ ተጠቀሙ እላችኋለሁ። በድጋሚ ወዳችሁ ፈቅዳችሁ ወደ ቀጠሮ ቤት ስለምትመጡ ደግሞ ከልብ ከልብ አመሰግናለሁ ቤተሰቦቼ አንዳንድ ልጆች እየመጣችሁ ኮመንት ላይም ጠፋሽ እያላችሁ ነበረ ግን አለሁ አልጠፋሁም ያው ከስራ ጋር ስለሆነ ነው ስራ ጋር ነው እንደምታዩት ሾርባችን አልቆ ዋው የሚያሰኝ ደርሷል ማለት ነው እንደምታዩት ሳህኑ ላይ ያላረኩት እንግዲህ ያው እንደ ስለሚቀዘቅስ ብዙም አስፈላጊ ስላልሆነ ብዬ ነው። ያው የሚያስፈልግ ሰው መጠቀም ይችላል። ግን እኔ ደግሞ በሚመቸኝ መንገዱ ስለሆነ የተጠቀምኩት። ስለዚህ ከወደዳችሁት አሁንም በድጋሚ ላይክ እና ሼር ሰብስክራይብ እንዳይረሳ። ቀጠሮን አበረታቷት። ከጊዜ በኋላ እንግዲህ ከሩቅ ጊዜ በኋላ መጥታለች። ስለዚህ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በኋላ በቪዲዮም ትመጣለች፣ በላይቭም ትመጣለች ብለን እናስባለን። ከቀጠሮዬ ጋር ቀጠሮ በጣም ተናፍቃለች፣ በጣም በጣም ተናፍቃለች። ስለዚህ የእናንተ ገዛ ያስፈልጋል ማለት ነው። ሁላችሁንም አመሰግናለሁ። ባይባይ